ቤተሰብ ስለ ሀይሚና ብሩኬ በርከት ያሉ አዳዲስ ነገሮችን ይዤላችሁ ተከስቻ ያለው እንግዲህ የዓለማችን ሰባተኛ ጦርነት ለመነሳት እየተፋፋመ ባለበት ሰዓት ላይ አቶ ብሩኬ አለማየሁ የራሱን ጥያቄ የሀይሚዬን መልስ በአንድ ላይ ጠቅለል አድርጎልን ይዞልን መጥቷል። እንደዚሁም ብሩኬ ከሀገር ወጥቷል ስለሚባለውም ነገር የምናወራበት ይሆናል። በመጀመሪያ ብሩኬ በቲክቶክ ላይ ምን ብሎ መጣ መሰላችሁ። የዋህ ልቤን አሾፍሽበት፣ ቀለሽበት ፍሙን ፍቅሬን ውሃ ከለሽበት በፍቅርሽ ተማምኜ ብዙ ሳስብ ታለልሽ በኋላ መጣሽ ብዙ ሰበብ በሚል ብሩኬ ሲያቀነቅን፣ እዛው ላይ ደግሞ ያው ሴትና ወንድ ስለሆኑ እየተቀባበሉ የሚዘፍኑ ሴቷ ደግሞ ምን አለች? አልቀለድኩም በፍቅር ላይ ግፍ አልሰራሁ በህይወት ላይ ወደ አንተ መጣሁ ለፍቅሬ በታመንኩ አታ ላይ ነው የተባልኩት በሚል ሙዚቃ እንግዲህ ብሩኬ ሁለቱንም አንደኛ የራሱን ጥያቄ፣ ሁለተኛ ደግሞ ይህ የሚመልስ ጠቅለል አድርጎ ነው ይዞልን የመጣው ማለት ነው። ከዛ በላይ ቤተሰብ ዳንሱ ምናምን የሆነ ዲጄ ምናምን ነው የሚመስላችሁ የተለ ያዩ ፋሽኖች አዳዲስ ነገሮችን እየተጠቀመ በጣም ደስ ብሎት ፍክት ብሎ ነው የመጣው። እዚህ ጋ ብሩኬ ምንድነው? የራሱ ጥያቄ በፍቅር አታለለች ወይንም ልቤን ጎዳችሁ። መቼም ሐይሚን ደማት ጎዳው እናውቃለን። እንደገና ደግሞ ሴቷ ስትመልስ ብሩኬ ምን አድርጎ ነበር? እያዳመጣ ነበር፣ ዝም ብሎ ዳንሱ ምናምንትቶ። ይሄ ማለት ምንድነው? እሱ ጥያቄ ጠየቀ፣ ሐይሚዬ ደግሞ ምላሽ መለሰች። እኔ በህይወት ላይም አልተጫወትኩም፣ ፍቅር ላይም አልተጫወትኩም። እንዲያውም አንተን ብዬ ብመጣ የተለያየ ስም ተሰጠ ነው ለእኛ ነው ቀኔው ቤተሰብ ማለት ነው። ሲቀጥል ዛ ኮሜንት ላይ ዝቅ ስትሉ ምን የሚል ነገር አለመሰላችሁ? አንገት ላይ ያደረገው እኮ ወርቅ የሀይሚ ነው እንዴ! እናንተ ግን ምን ነካችሁ? ልክ እንደ ባለፈው ንብረት ተከፋፈሉ ልትሉ ነው። ማለት ከባለፈው ትምህርት አቶስቱም ሲጀመር ማለት ነው። ብሩኬ ፍንድቅድቅ ብሎ ነው እየዘፈነ ያለው አይታችሁ ከሆነ ማለት ነው። መቼም ሀይሚ ሪል ቢሆን ሀይሚ እንደዛ ሞራሏ እየተጎዳ እየተናደደች፣ እየተበሳጨች ከማን ጋር ነበር የሚለውን ነገር ጥያቄ ምልክት ውስጥ እያለች ብሩኬ እንደዚህ ደስ ብሎት አይዘፍንም፣ አይጨፍርም። በነገራችን ላይ ሁለት አይነት ቪዲዮ ነው ዛሬ የተለቀቀው በብሩኬ ማለት ነው እና አንድ በራሱ አንድ ደግሞ ሄኒ በሄኒ ማለት ነው፣ ቲክቶክ ላይ እና ብሩኬ ብዙ ጊዜ ትናንት አይታችኋል፣ ዛሬም አይታችኋል። የተለያየ ነገሮችን እየለቀቀ ነው። ፕላስ ደግሞ የሆነ መላሱን ወጣ የሚያደርግበት ይመስለኛል፣ ለአንዳንድ ሰዎች ይመስለኛል። ለምን ብትሉ ቤተሰብ፣ እዚህ ጋር ዛሬም አንድ ቪዲዮ እየተዘዋወረ ነበረ። ሙዚቃው ይመስለኛል፣ የትግርኛ ሙዚቃ ነው፣ ግን አማርኛ ነው የሚመስላችሁኝ። እና ከፋፊ ጋ ያለ ብሩኬ የዱሮ ማለት ነው፣ ቤተሰብ፣ ያሁን አይደለም እና ውሽማው ናት ታስታውቃለች። ምክንያቱም በመነካካት በመደባበስ የሚያረጉት ነገር ያስታውቅባቸዋል። ይቺ ውሽማናት ምናምን እየተባለ ዘፈኑ ማለት ነው ቤተሰብ እና እንዳሉ ደግሞ አው አው ሚል ኮሜንት ራሱ እያየው ነበረ ምንልካቹ ማለት አሁን እዚህ ጋር ሀይሚና ብሩኬ እኔ እንደተረዳሁት ከሆነ ስራ ነው እየሰሩ ያሉት። ምክንያት ከጠየቃችሁኝ እዛ ጋር ሀይሚ እየተበሳጨች ምናምን፣ ብሩኬ ሊጨፍር ሊደንስ ሊስቅ የራሱንም ጥያቄ ሀይሚንም መስል ጠቅልል አድርጎ ይዞ ሊ አይችልም እንደ ሰው በጣም አሪፍ ጊዜ ያሳልፈዋል። ብዙ ነገሮችን አሳልፈዋል። ስለዚህ የእሷ ስሜት ይጋባበታል። አልገባችሁ አደለ? ሪል ቢሆን ግን እኔ አሁን የተሰማኝ ነገር ማለት ነው ስራ ነው እየሰሩ ያሉትኝ ብዬ ነው ማስበ ማለት። እንደዛ አይነት ነገሮች ካልተሰሩ ቻና ራሱ አይንቀሳቀስላቸውም እና ሜቢ እንደዛ ስለሚሆን ተረጋጉ። የድሮ ፎቶ እየጎረጎራችሁ ሀይሜ ራሱ ይሰማታል። ትናንት ሰምታችኋል አደለ? እንዴ ብሩኬንም አትናገሩት አለች እኮ በቃ በግልጽ አማርኛ። ስለዚህ ሀይሚያ ሚሮ ላይም ሌላ ነገር አትጫሩ። ሌላ ደግሞ ንብረት ክፍፍል እንደ ድሮ አትግቡ። የሀይሚን ወርቅ አደረገ ምን አደረገ የሚስቱ እኮ ነው፣ ቀጣይ ሚስቱ ናትኝ ሌላው ደግሞ ብሩኬ ከሀገር ወጥቷል የሚል ዛሬ ማለት ነው። ኢቨን የሚያለቅሱም ልጆች ነበሩ። ብሩኬ እንዴት ለምን ሲባል ነው ጥሎ ሀይሚዬ ብዙ መሥዋዕት ከፍላለትኝ ተጠቀመባት። እንዴት ቢባል ነው ከሀገር መውጣት የለበትም እያላችሁ ነበረ። ያዙ ይልቀቅኝ። በመጀመሪያ ደረጃ ብሩኬ ሀይሚን የተጠቀመባት ምንም ነገር የለም። ሁለቱም ተጠቃቀሙ። ለምን አንደኛ ሁለቱም አደጉ፣ ፈመሱ ይበልጥ ማለት ነው። ሲቀጥል ፍቅር ከምንም ከመፈመስም ከዩቲዩብም ከምርም በላይ በቃ ምርጥ ምርጥ ፍቅረኛሞች ሆኑ ገባችሁ ምርጥ ማች የሚያደርጉ ልጆች ናቸው ተጠቃቀሙ ራስ በራሳቸው ገባችሁ አይደለም ሲቀጥል ብሩኬ ከሀገር መውጣት እንኳን ካለበት የሆነ ነገር የሚያስተካክለው ነገር ካለ እሱ ኬ ይውጣ ምን ችግር አለው ሃይም እራሱ ብቻዋን የሆነ ነገር የምታስተካክለው ኦር ደግሞ የምትገዛው ነገር ካላት ብርቅ እኮ አይደለም ብቻቸውን ከሀገር መውጣት አይደለም። ኖርማል ነው። እንዲሁም ከወጣ ነው የምላችሁ፣ ገባችሁ አይደል? የሚያለቅሱ ልጆች ምናምን እየማሉ የሚናገሩት ልጆች ስላየው ነው ይሄን ነገር የምናገረው። ግን ደግሞ እኔ እስካየው ድረስ ብሩኬ፣ ዛሬ ሄኒ ጋ የተለቀቀው ቪዲዮ፣ ራሱ ጋ የተለቀቀው ቪዲዮ ኢትዮጵያ ሆኖ የተሰራ ቪዲዮዎች ናቸው። ከወጣም ደግሞ አይደብራችሁ ለማለት ያክል ነው። ሀይሚና ብሩኬ ሰምና ወርቅ ናቸው፣ በቃ መቼም የማይለያዩ በጣም ጎበዝ ስማርት ናት። ሀይሚ ራሱ ማለት ነው እንዴት ራሷን ማሳደግ እንዳለባት የምታቅልሽ ናት። እራሷን ችላ መኖር ችል ማለት በቃ እንዴት እንዳሰባችሁት ራሱ አላውቅም። ማለት ያየዋቸው ቪዲዮዎች አሉ፣ እኔ መናገር የማልፈልጋቸው፣ ቃሉን መድገም ማልፈልጋቸው። እኔ ሀይሚና ብሩኬን እንደዚህ አይደለም የምጠብቃቸው። ገባችሁ? እናንተ እንደምጠብቁት። ኤኒዌይስ እንግዲህ ከተወሰነ ደቂቃዎች በኋላ ቪዲዮ ይለቃሉ ብዬ ተስፋ አደርጋለሁ። እዛ ላይ እንገናኛለን። በተሰባባይ